ዝና በመድብል ቁጥጥር ስር ውሎ ሚስጥሩን ሁሉ ዘርግፎ ተናገረም። ስለ ብሩክ የሚያውቀውን ወሳኝ መረጃዎችን አንድ ሳይቀር ተናገረም። ኤፍራታ የተሰጣትን ሚሽን በአግባቡ ተወታም ነበር። መድብል በአዘዛትና በስምምነታቸው መሰረት ዝናን አግኝታ የሚገባውን ነገር በማድረግ ዝና በነ መድብል መረብ ውስጥ እንዲገባ ከፍተኛ ሚና ተጫውታም ነበር። ማህሌት አሁንም እንደታገተች ነው። በታገተችበትም አፏ አላረፈም። ቅድስት እንድትፈታት እየተማጸነቻትም ነበር። ሉላ ከዝና ከተለየች ጊዜ ጀምሮ ከሞገስ ጋር ጥሩ ጊዜን እያሳለፈችም ነው። ሰላም ሰላም፣ ውድና የተከበራችሁ አድማይ ተመልካቾቻችን ውድ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ዓለም ጥግ ሰላም፣ ጤና፣ ደስታ በእጥፍ ድርብ ይብዛላችሁ እያልኩ በዚህ ቪዲዮ የማጋራችሁ እጅግ ተወዳጅ የሆነውን በብዙ ልብ በማንጠልጠል ግንዛቤ በመስጠት የታወቀውን የምሳሌ ድራማን ነው። እነሆ ቪዲዮን በማየት እስከ ፍጻሜ አብራችሁ ቆይታ እንድታደርጉ ስል በትህትና ጋበዝኩ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል ግብዣዬ ነው። ቪዲዮ ላይክ ማድረግ እንዳትረሱ፣ ሀሳብ እሴታችሁን በነፃነት በኮሜንት አስቀምጡልን፣ ስለምታደርጉም ከልብ አመሰግናለሁ። መድብል እንግዲህ በሀሳብ ብቻ አልቀረም፣ እቅዱ ተሳክቶለት ዝናን አጥምዷል፣ በእጁ አስገብቷል። ዝና ማህሌት ከጠፋችበት ጊዜ ጀምሮ የተሰወረች የተስገባች ምን ወሰዳት ሲል ሀሳብ ገብቶት ግራ ተጋብቶ እንዲሁም ጉዴ ፈላ፣ በቃ ሚስጥሬን ታወጣለች፣ ምናልባት አንድ ሰው አግቷት ከሆነ ብሎ ያው የሚጠረጥረው አሁን ላይ መድብልን ስለሆነ ያው ጉዴ ይፈላል ሚስጥሬን ታወጣለች ሲል በጣምም ስለሰጋ እረፍት አቶ እንግዲህ ሰላምም አቶ መቀመጥም አልቻለም፣ እና ከዛም የተነሳ ኤፍራታን እያስጨነቃት ነበር። ፈልጊያት፣ የት እንዳለች ካላወጣሽም አለቅሽም ሲላት ተመልክተን ነበር። ኤፍራታም በበኩሏ ስለ ማህሌት የት መሆን ምንም የምታውቀው ነገር ስለሌለ ለዝና እንዲ ነው እንዲያብላ ፍንጭ ልሰጠው አልቻለችም። እውነቱንም ስትነግረው ምንም የማውቀው ነገር የለም ስትል እሱም እንግዲህ አላመናትም፣ አልተቀበላትምም። እናም ማህሌትን መፈለግ ማፋለግ እንግዲህ ግዴታሽ ነው ካልሆነ አለቅሽም ሲል ሲያስፈራራት እንግዲህ ሰዷትም ነበር እነ ብሩክ ቤት ሄዳ እንድታያት እንድታጣራ እና እንግዲህ ኢንፎርሜሽን እንድታቃበ ብለው ልኳት ነበር እና በዚህም ጊዜ ያው መድብልና ሞገስ የሚጠባበቁትም ነገር ስለሆነ እንግዲያውስ ወፏ በእጃችን ገብታለች፣ መረብ ውስጥ ገብታለች ሲል እንግዲህ ገስግሶ እሷን በማግኘት ከበር ላይ ያው መድብል በዘዴ በሰበብ አስባብ ያው ገንዘብም የሚረባ ህይወትሽን የሚቀይር እሰጥሻለሁ ለወደፊቱ ደግሞ ማን ያውቃል አብረን እንሆን ይሆናል፣ በዚህም በዛም እንግዲህ ልቧን የሚያማልል ነገር እንዲሁም ደግሞ ሀሳቧን ሁሉ የሚቀይር ጥቅም ነገርም በማስመልከት እንግዲህ ዳጎስ ያለ ነገር እንደሚሰጣትም ነግሯት፣ እሷም ያው ብትፈራም ከዝና ጋር እንዲህ አይነት ሳፋጣ ማድረግም አይደለም ማሰብም አትፈልግም። ምክንያቱም ዝና የዋዛ ሰው እንዳይደለ ገና ስላየችው ስለምታውቀውም አልፈልግም ብላ አንገራግራ ነበር። ሆኖም ግን መድብል በእኔ ይሆንብሽ ብሎ ስላላት ብሎም ደግሞ ያው ማን ያውቃል አብረን እንሆን ይሆናል የልጆቼ እናት ትሆኚ ይሆናል ምናምን በሚል በዚህ ሀሳብ ሲገባላት ፕላስ ደግሞ ጥቅም ፈላጊ ናት ኤፍራታ እንደሚታወቀው ያንንም እንደምታገኝ ፕላስ ደግሞ ወሳኙ ነገር እህቷን ማህሌትንም ማግኘት የእሷም ፍላጎት እንደሆነ፣ ብቻ ብዙ አሳማኝ ነገሮችን ተጠቅሞ እሷም እንግዲህ እሺ ብላ ሚሽኗን በአግባቡ ተወታ። ዝናን እንግዲህ ስለ ማህሌት የሰማሁት ነገር አለና ስትል እሱም ሲከንፍ ያለችበት ድረስ መቶ ነበር። በጣም የሚገርመው ዝና እንግዲህ በማህሌት ላይ የለመደው አፉ አያርፍም፣ አላረፈም። ያው ኤፍራታንም እንደ ልቡ እንደፈለገ የተናገራት፣ እሷም ያው ሀሳቧን እስክታሳካ ንግግሩንም፣ ቁጣውን ሁሉ ዘለፋውን ችላ ያው መድብል ባዘዛት መሰረት ምግብ ውስጥ የሆነ ነገር ጠብታ አድርጊና ከዛ በኋላ ለኔ ቴክስት አድርጊ የሚል ነገር ነበር። እንግዲህ የተሰጣት ሚሽን ያንን በአግባቡ በድል ተወታ ነበር። እናም ለመድብልም ቴክስት አድርጋለት ነበር። እነ መድብልም ተደስተው ሀሳባችን ተሳክቷል፣ እንግዲህ የምንፈልገው ነገር በእጃችን ገብተዋል ሲሉ በጣም ተደስተው ጮቤ ረግጠውም ነበር። በጣም ደስ የሚል ዜና ነው ይህ፣ ለኦዲየንሱ ሁሉ አስደሳች የምስራች ነው። እንግዲህ ዝና ያው እንደፎከረ እንደሸለለ፣ ማንም አይነካኝም እንዳለ አልቀጠለም። ያው አሁን ጊዜው ደርሶ በነ መድብል ቁጥጥር ስር ውሏል። ስለ ብሩክ ጌት እንዳለ ምን ላይ እንዳለ እያንዳንዱን ኢንፎርሜሽን እንግዲህ ሳይፈልግ በግዱ ያወጣል ማለት ነው። ምክንያቱም የሰጡት መድኃኒት ያንን ሳይፈልግ እንዲያወጣ የሚያደርግም ሊሆን ይችላል። ለጊዜው ግን ያው በእነሱ ቁጥጥር ስር እንዲውል የሚያደርግ እንቅልፍ እንዲጥል የሚያደርግ ነገር ቢሆንም ከዛ በኋላ ላለው ስራ እንግዲህ በጣም ምቹ ሁኔታን የሚፈጥር እንደሆነ እንግዲህ ይህ ጥበበኛ ስማርቱ መድብል እንግዲህ ያሰበው ነገር ተሳክቷል ማለት ነው። ስለ ወንድሙ እንግዲህ ወሳኝ የሆኑ ኢንፎርሜሽኖችን በእርግጠኝነት ከዝና አግኝቷል፣ ያገኛልም በቀጣይ እንግዲህ ይበልጥ ደስ የሚል ነገር ነው የምንሰማው። ማህሌት እንግዲህ ይበላት አሁንም እንደታገተች ነው። በዛም ደግሞ አፏ አላረፈም። ቅድስም አጠገቧ ሄዳ ምናልባት ከገባት እንደው ከተሰማት ካስተዋለች በሚል በሚገባት መልኩ እየነገረቻት ነበር፣ ቀድሞ የነበረችበትን ሁኔታ አሁን ደግሞ ያለችበትን፣ ከዚህ ብዙ መማር እንዳለባት ካለፈው መማር አለብሽ፣ ስትል በብዙ ስትነግራት ነበር። ማህሌት ግን እንኳን ልትማር ምንም በቃ በምታደርገው ነገርም አልተጸጸተችም። ያው ቅድስትንም ስለማትፈራት በቅድስት ፊት እንደፈለገች እየተናገረች ቅድስትንም እያስፈራራቻት እንግዲህ እንድትፈታትም እየፈለገች እየጠየቀቻትም ነበር። ቅድስት ግን እንግዲህ እንኳን ልትፈታት ጭራሽ እየቀለደችባት ብትችል ግን እንደው ተጸጽታ ያለፈውን ነገር ቢበቃት እየመከረቻት ነበር። እሷ እንኳን የእሷን ምክር ልትሰማ በጣምም እየደነፋችባት ነበር። በሷ እጅ እንደዚህ መውደቋ ቀድሞ እንግዲህ የኔ ሰራተኛ ነበርሽ፣ አሁን ደግሞ በእኔ ላይ እንደዚህ መሆንሽ እያለች ጭራሽ ቀድሞ በቅድስት ላይ ያደረገችውን ክፋቷን በደሏን ሁሉ ረስታ መልካም መልካም የሆነችዋን ቅንጣት የምታክል ነገር እያነሳች ቅድስትን እንግዲህ እንትን ለማለት እየሞከረች ነበር። ቅድስት ግን ያው የዋዛ እንዳይደለች ማህሌት ጠንቅቃ ስለምታውቅ፣ ያው በጥንቃቄ ማህሌት ዘው ባለችበት ሆና የሚገባትን ነገር ብቻ በመስጠት እየጠበቀች ነው። እየሆነ ባለው ነገር ሞገስም እጅግ በጣም ተደስቷል። ያው በመድብል ሀሳብ ላይ ስማማ ቢያንገራግርም ቢፈራም፣ ያው ከፍርሃቱ የተነሳ እንግዲህ አቅሙንም ስለሚያውቅ ሲቀጥል ደግሞ መሞትን ይፈራል፣ መኖር ይፈልጋል፣ ለሚወደውም ሰው ሲል ስለሆነም፣ እንግዲህ በመድብል ሀሳብ እየፈራ ለመስማማት ቢቸግረው መድብል ግን እንደምንም አሳምኖት ያው እሱ ከፊት ተጋፍጦ ሞገስም ከሱ ጋር አብሮት ሆኖ ብቻ አሁን ላይ በሆነው ነገር በጣም ተደስቷል። ለሉላም ደውሎ እየነገራት ነበር። እንግዲህ የሆነ ያለውን ነገር እየነገራት ነበር። በጣም ደስ የሚል ነገር ነው። ያው ነገ ላይ እነሱም በነፃነት ወጥተው የሚገቡበት በሰላም አብረው የሚኖሩበት ጊዜ ቅርብ እንደሆነ ሁሉ ነገር በሰላም እየተከናወነ እንደሆነም ደውሎ ሲነግራት ነበር። እንግዲህ ሉላም ፊቷ ፍክት ብሏል። ከወትሮ በተለየ እንግዲህ ፊቷ እያማረ እየፈካ እየበራ ነው። ድሮም ቆንጆ ናት። አሁን ደግሞ እንግዲህ ምንም በአንድ ቦታ ተወስና ብትቀመጥም የውስጧ ሰላም ፊቷ እንዲያበራ አድርጓል ማለት ነው። በቀጣይም እንግዲህ ዝና የእጁን አግኝቶ እነሱም ያው ኑሯቸውን መስርተው በነፃነት ወጥተው በነፃነት የሚገቡበት የሚኖሩበት ልጅ አፍርተው የሚወልዱ የሚከብዱበት እንደሚሆን ያው መጨረሻው እንደዛ እንደሚሆን ግምታችን ነው ፍላጎታችንም ነው እንደ ኦዲየንስ። ማህሌትና ዝና ግን ያው የእጃቸውን አግኝተው እንግዲህ ዘብጥያ እንደሚወርዱ ነው። ምክንያቱም እየሰሩ ያሉት ስራ ሰውን እያሳዘኑ፣ ሰውን እየገፉ፣ እየበደሉ፣ በብዙ እየጨቆኑ ያሉ ሰዎች ናቸው እና ይበላቸው። የእጃቸውን እንደሚያገኙ በእርግጠኝነት እንደ እናያለን ማለት ነው። በስተመጨረሻም ያው መጨረሻው የሚሆነው እንደዛ ነው። ብሩክ ምናልባት እንኳን በህይወት ባይኖር ብሩክ እንደው አያድርገውና እንኳን ከሞተ ያው ለምሳሌ እንደ አባት የሚሆናት አጎት አለ። ቅድስትም እንግዲህ ብሩክን ባታገኝም ምናልባት እንደው አያድርገውና ቅድስት እንደው እንደ ሀሳቧ እሷ ምኞቷ ከብሩ ጋር አንድ ላይ መኖር ለምሳሌ እናት መሆን ለምሳሌ ወንድም መውለድ እንደዛ እንደዚህ ነበር። ያ እንኳን ባይሆን ያው መድብል ባሏ እንደሚሆን ነው የምንገምተው። ምክንያቱም መድብል ገና እንደመጣ ቅድስትን ሲያያት ራሱ አእምሮ ብሻል እያለ ሲከጃጅላት ነበር። እናም ከብሩክ ጋር ያላቸውንም ግንኙነትም በግልጹ ሲጠይቃት ነበር። እናም እዛ በክፍል ሆኖም እንዴት ነው እዚህ ክፍል ከብሩኬ ጋር አብራችሁ አላሳለፋችሁም ምናምን እያለ ሲጠይቃትም ነበር። እና ቅድስትን ያው እሱም ከጃጅሏል። ወንድሙ ብሩክ በህይወት ኖሮ ወደ ቤቱ በሰላም ተመልሶ ያው ከቅድስት ጋር አብሮ እንደሚሆን እናውቃለን፣ እንገምታለን፣ ከድራማውም እንደተረዳ ነው። ነገር ግን በህይወት ብሩክ ከሌለ ያው መድብል ቅድስትን እንደማይተዋት ነው። ዞሮ ዞሮ ያው እንደ ብሩክ ባይሆንም ያው የብሩክ ወንድም ነው። ጀግና ነው። እንግዲህ ለወንድሙ ብዙ እየተፋለመ ያለ ሰው ነው። እንግዲህ እሱ ባይመጣ ኖሮ ሁሉ ነገር በቃ ከባድ ነበር የሚሆነው። እናም ብቻ መጨረሻውን በጉጉት ነው የምንጠብቀው። እጅግ በጣም ልብ አን አንጠልጣይ የሆነ ፓርት ላይ ነው የደረሰው ድራማው። እናም በዚህ ቪዲዮ ያዘጋጀ ነው ይህንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ በያላችሁበት ሰላም ሁኑልን። ባይ ባይ